ሪል ስቴት አዋጭ ቢዝነስ ነበር። አሁን ግን ያንትን በጣም ነው ለማለት ይቸገራል እኔ ማከራየት ኦኬ፣ መሸጥ ደስ አይለኝም። ልጄን አሳልፌ የሰጠው ይመሰ ወይም ደግሞ ለመሰል ይዤ እንድቀመጠው እፈልጋለሁ። በቃ ስሰራም ለራሴ ብዬ ነው መስራት የምፈልገው። ሪልስቴትም እንደዚሁ ኦፍኮርስ ወደፊት የምሰራውን አሁን ወደፊት እንዲኖረኝ እና እየገነባሁም እያው ሆቴልም እኮ ያው ፓርት ኦፍ ታከራዩ ነገር ነው። ሪልስቴት አሁን አሁን እንግዲህ የምንጠነቀቅበት ቢዝነስ እየሆነ ማጥተዋል። በተለይ አሁን ሪልስቴት አልሚዎች ላይ ብዙ ጥንቃቄዎች መሰለኝ አለም ላይ ምናልባት ባንኮች ፌል ሲያደርጉ ሪል ስቴቶችም ወዲያውኑ ኢሚዲየትሊ ነው ፌል ያደረጉት። እንግዲህ የአሜሪካ ሁለት ሺህ ስምንት የዛ ክራይሲስ ምናልባት ወደኋላ ብትመለሱ እሱን ነው የምናገኘው። አንድ ወዳጄ አስታውሳለሁ እና ስድስት መቶ ብር ቤት ገዛ እና 200 ሺህ ዶላር 200 ሺህ ዶላር ከከፈለ በኋላ ቤቱ በዛ ክራይሲስ አቋረጠ፣ እና ቤቱም በሌላ ዞሮ በ200 ሺህ ዶላር ገዛ። እንዴ ምን ለውጣለው ስለው ለካ 200 ሺህ አትልፏል፣ ምክንያቱም በፊት 200 ሺህ አጥቻለሁ፣ አሁን ደግሞ በቃ 200 ሺህ ከፍዬ ሌላ 200 ሺህ ብቀጥል አለ ብቀጥል አራት መቶ ሺህ ዶላር ልከፈል ነበር። ለማመን የሚቸገረው ቢዝነስ ማለት በቃ በጣም ስትራይክ ያደረገኝ ነው 2008 ላይ ያየሁት ነገር ነው አሜሪካን አገር እና አሁንም እኛ የምንሰራው ነገር አለ ግን ያው እየሰራን ያለናቸው ቤቶች እኔ ይገርመኛል መሬት ከኒውዮርክ እዚህ ሳይወደድ አይቀር ሁለ ስንት መቶ ሺህ ብር ሰጡ ሲባል ሪሊ ይከፍላሉ ነው የምለው ኳልኩሌት አረገው ልክ አልመጣልህ አለ እንትን አልገባም ይላሉ እንደ እውነትም ልክ ነው አልገባኝም ስላልገባኝ እኔ እስቲ ያስረዱኝ ይላለሁ እንዴት ነው ይሄ ነገር ምንድን ነው? ወርቅ ነው ዳይመንድ የሚቆፈረው ላሉ ኖርማል አይደለም። አንዳንድ ነገሮች የምናያቸው ነገሮች ኖርማል አይደለም። ትንሽ ብቻ ስለሚያወጣል መንግስትም ስለሚያወጣ ጫራታውም ስለተሰጠ መሽጥልበት ይህ ውድነትና ይህ ኢንፍሌሽን የት ላይ እንደሚወጣም ማወቅ ነበርም። ዝም ብሎ ብቻ ጫራታ ነውና ጫራታ ነውና ሶስት መቶ ሺህ በካሬ ሜትር ተሰጥቶኛል። አንዴ እንደውም አምስት መቶ ሺህ ስድስት መቶ ሺህ ሰምቻለሁ ተሰጠ የተባለ ቦታ አንዳንዴ ሰዎች እንዴት አይነት ካልኩሌሽን እንደሆነ በቃ እኔ አልገባኝም። ቢዝነስ ስለማልችል እሱ እሱን አይነት ቢዝነስ አልችለው፣ ለመቻል ብዙ ጊዜ ይፈጅብኛል። የኔ ቢዝነስ ፋራ ቢዝነስ ስለሆነ እና ግን በአጠቃላይ አንዳንዴ እን ሪጉሌት የሚያደርግ መንግስት ነው። አሁን ሌላው ደግሞ ሪል ስቴት በአሁኑ ሰዓት እንግዲህ አይሸጥም። የማይሸጥበት ምክንያት ደግሞ ማወቅ መቻል አለብን። አሁን ስለ ፕሮፐርቲ ታክስ እየተወራ ፕሮፐርቲ ታክስ ስስ አሁን ስንት ሺህ ፐርሰንት ነው የመጣው ፕሮፐርቲ ታክስ? ዊች ሚንስ እንዴ እንዴት አድርጌ ነው አሁን ከዚህ በኋላ ወደ ሪል ስቴት የምገባው? አሁን የስም አዘዋወሪያውም ሰማይ ወጥተዋል አሉ። እንዴት አድርጌ ነው ወደ ሪል ስቴት የምገባው? አሁን እኮ እዚህ ጋር የምናየው ነገር ግንባታውንም ልናጣ ነው። ምክንያቱም በግንባታ ውስጥ በጣም በርካታ ስቴክ ሆልደሮች አሉ፣ አሸዋ ከሚዝቀው እስከሚገነባው ሲሚንቶ እስከሚሰራው እስከ እንትን ድረስ መንግስት እዚህ ጋር እኔ እንደው በዚች አጋጣሚችን እንደው ቆርጣችሁ ብታቀርቧት ምንድን ነው? ለምሳሌ ቢዝነስ ማለት ፋስት ሙቪንግ መሆን መቻል፣ ፋስት ሙቪንግ ተጠቃሚውም ሳይጎዳ መንግስትም እንዲጠቀም አድርገክ ቶሎ ቶሎ ቤቱ የሚሸጥበት ዝም ብሎ ፕሮፐርቲ ታክስ የማየው ፕሮፐርቲ ታክስ ጥለክ፣ አንዳንዱ ፕሮፐርቲ ታክስ እኔ ለምሳሌ የቤት ኪራይ ስድስት መቶ በቦሎኬት የተሰራ ስድስት መቶ ሰላሳ ሁለት ብር ይከራያል በካሪ ሜትር እኔ የማከራየው ትልቁ ያገኘሁት አራት መቶ ሀምሳ እና አምስት መቶ ብር ኪራይ ነው። ከየት የመጣ ነው? አንድ ሰምዌር ላይ ሱቅ አለ ለምሳሌ ፒያሳ ሊሆን ይችላል ሊሆነ ቦታ ትንሽችን የምታክል ይዞ ሁለት ሺ አምስት ሺ በካሪ ሜትር ከፍሎ ሊሆን ይችላል። ያ ማለት ሆል ቢልዲንግ ወይም ሆን ኤሪያ ይጠቀልላል ማለት አይደለም። አንዳንድ ጊዜ ሰዎች ሄደው ውጭ ድረስ ሄደው ማጥናት መቻል አለባቸው። እዚህ ፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም እኔ ነገር ብዬ ነው የማስበው። ምክንያቱም እኔ በስቶብኛል በስቶብኛል ፕሮፐርቲ ታክስ ከፍል የነበረው ሀያ ምናምን ሺ ሰላሳ ምናምን ሺ አሁን በሚሊዮን ደረጃ ስትጠየቅ በሁለት በሶስት ሚሊዮን ስትጠየቅ፣ ምንድን ነው የሚያመጣው? አሁን እኔ ልሽጥ ብል ህንፃውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባ ነው። ልሽጥ ደግሞ ስትል ምንድን ነው ስማዛወሪያም ሌላ ሆኗል አሉ ታሪኩ። እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል፣ እየሸጡ አይደለም ይሄ ነገር አንድ ሰው ስራ ከመስራቱ በፊት ፖሊሲ ሞስት ኢምፖርተንት ፓርት ነው። አንተ ጠዋት ማታ የምትቀይረው ነገር መሆን የለበትም ፖሊሲ። ፖሊሲ ስትቀይር በዛ እንትን ውስጥ ያሉ ብዙ ሰዎች ዳሜጅ የሚያደርጉ፣ ኦፍኮርስ አድቫንቴጅ የሚጠቀሙ አሉ፣ የስ ይኖራሉ፣ ግን በጣም ጥቂቶች ናቸው። በአብዛኛው ግን ፖሊሲ አንተ ኳልኩሌት አድርገን የምትመጣ ለሚቀጥሉት አስር ዓመት ሀያ ዓመት ብለት መጣና የሆነ አመት ላይ የሆነ ሳምባዲ መጥቶ ፖሊሲ እንዲቀርጫ አለሁ ብሎ ሲልክ ሁሉ ነገር ይጠፋል። በነገራችን ይሄ ችግር የሚያመጣው እኔና እናንተን። እኛማ ምን መሄጃ አለን? እኛ ነዋሪዎች ነን፣ እዚህ ኢትዮጵያ ውስጥ ነዋሪዎች ነን። ግን ከውጭ የሚመጣ አይደለም። ከውጭ ሊመጣ እዚህ ያለው አሁን በርበሩን ያህል